ኤዥያ ዛሬ በፕሬዝዳንት ዶናልድ ትራምፕ አማካኝነት ጸጥ ረጭ ብላለች። በተለይም ኳላላምፖር ወይንም ማሌዥያ ጸጥረች አለች አይገልጸውም። ጸጥታው በሚገርም ሁኔታ አስፈሪ ነው። ምክንያቱም የታላቋ ሀገር መሪ ፕሬዚደንት ዶናልድ ትራምፕ በደቡብ ምስራቅ ኤዥያ አካባቢ በመንቀሳቀስ ላይ ናቸው ና በኤዥያ ከትራምፕ ውጭ አሁን የሚነሳ ስም የለም። ዜና የሚሆን ጉዳይም የለም። ጸጥታው ሌላ መልክ ያለው ሆኗል። ፕሬዚደንት ዶናልድ ትራምፕ እሳቸው ያልተቆጣጠሩት ጉዳይ እዛ አካባቢ የለም። ትራምፕ ኤዥያ ገብተዋል። ኤዥያ ሲገቡ ደግሞ እግራቸው ረገጠ ብቻ ሳይሆን በረገ የሚገጥበት ቦታ ሁሉ ስለ ንግድ አሊያም ስለ ኢኮኖሚ ማውራት የሚችሉበትን የፖለቲካ አጋጣሚና አውድ ፈጥረው የተጓዙ ሆነዋል። ፕሬዚደንት ዶናልድ ትራምፕ በብዙዎች ዘንድ አሁን የሰላም ሰው ለመባል እድሉን እንዳገኙ ራሳቸው ቢገልጹትም፣ በተለያየ አጋጣሚ ደግሞ የሚቃወሟቸውም አልጠፉም። ማሌዥያ ማለዳውን ሲገቡ ደግሞ አቀባበሉ ሌላ ነበር። ግን ደግሞ በዛውም ተቃውሞ ገጥሟቸዋል። ከዚሁ ከፍልስጤምና ከእስራኤል ውጥረት አንጻር ወደ ጃፓን ያቀናሉ። ከዛ ወደ ደቡብ ኮሪያ፣ ፈጣሪ ከፈቀደላቸው ደግሞ ወደ ሰሜን ኮሪያው ፕሬዚዳንት ኪም ጆንግን ብቅ ብለው ይጨባበጣሉ። ግን አስቸጋሪ ነው። ሁኔታዎች እዛ አካባቢ ኤዥያ ላይ መልካቸውን የለወጡ ናቸው ቢባሉም፣ ሺጂንፒንግና ዶናልድ ትራምፕ ደግሞ በአንዳች መንገድ ተመራኩር የሚሰሩበትን እድል የሚፈጥር እንደሆነም ይነገራል። ትራምፕ አሁን ሁለት መልኮች አሉት፤ አንድ፣ ደግሞ የሰላም ሰው፣ ሁለተኛው ደግሞ ገንዘብ የሚሰራ ሰው ፔስሜከር እን ሜን ሜከር በሚል ሀሳባቸውን ራሳቸው ትራምፕ አጋርተውታል። በኤዥያ ፓስፊክ ያሉ ፖለቲከኞችም ሁኔታውን እየተቆጣጠሩት ይገኛል። ሲቆጣጠሩት ደግሞ ፕሬዚዳንት ዶናልድ ትራምፕ ከሺጂንፒንግ ጋር ይነጋገራሉ። ከዛ ውጭ ደግሞ ያለው ከፎቶ የማያልፍ ወታደራዊና አንዳንድ የስትራቴጂ ግንኙነቶችን ፈጽመው ይመለሳሉ በሚል እየተነገረ ነው። ከሁሉም በላይ ደግሞ ከፕሬዚዳንት ሺ ጂንፒንግ ጋር ከቻይናው ፕሬዚዳንት ማለት ነው እንደሚገ ገናኙ እየተነገረ ነው። በእርግጥም ተረጋግጧል። ከሁሉም በላይ አስገራሚና አስደንጋጭ የሚያደርገው ደግሞ የሆነ ሀያ አንድ ሀገራት የሚሰበሰቡበት ጉባኤ አሁን የሺጂንፒንግና የትራምፕ መድረክ ሆኖ ይሸፈናል የሚለው ሆኗል። በደቡብ ኮሪያው የኤዥያ ፓስፊክ የቀጠናው አገራትና እንደዚሁ ከሰሜን አሜሪካ የመጡ የሚሳተፉበት አሊያም በጥቅሉ የኤዥያ ፓስፊክ የኢኮኖሚ ትብብር ጉባኤ ላይ የሚገኙ ሲሆን በጉዳዩ ላይ ደግሞ የተለያዩ ሀሳቦች ይነሳሉ ተብሎ ይ ይታሰባል ግን ደግሞ ትራምፕና ሺጂንፒንግ የሚቆጣጠሩት ሚዲያውን በነሱ ልክ የሚሰራ ሊሆን ይችላል የሚል ስጋትም እንደዚሁ ተጋጠዋል። ምስረታው በአስራ ሁለት ሀገራት ነበር። አሁን ደግሞ ጅማሮ አስራ ሁለት ሆኖ ሀያ አንድ እየደረሰ ነው። ያ ማለት እንግዲህ በበርካቶች ዘንድ እየጨመረ የመጣው የኤዥያ ፓስፊክ የኢኮኖሚ ትብብር ጉባኤ መልኩ በጣም መልኩ ለውጧል ለማለት የሚያስተፍር ነው። በተለይም ቻይናንና ሩሲያን አካቱ ሀያ አንድ መድረሱ የዓለማችን ግዙፍ የኢኮኖሚ ባለቤት ሀገራት እንደ አሜሪካና ቻይና ያሉት የሚሳተፉበት በመሆኑ ጉዳዩን ከፖለቲካም ባሻገር የኢኮኖሚ ያደርገዋል። በእርግጥ የዚህ ስብሰባ ዋነኛ ዓላማ በኤዥያ ፓስፊክ ያለውን እንቅስቃሴ መቆጣጠር ነው፣ ነፃ የንግድ ቀጠናን ከመፍጠርም አንጻር እዛ አካባቢ ያለውን ወታደራዊ ስጋት ሆነ የኢኮኖሚ ችግሮችን በነጻነት ለማንቀሳቀስ እድሉን መፍጠር እንደሆነ ይነገራል እና አሜሪካ ደግሞ የራሳቸውን የፖለቲ የአሜሪካ መንገድ እዛው ጃፓን፣ ደቡብ ኮሪያና ሌሎች አካባቢዎች ላይ ማሌዥያ ጭምር የመፍጠር ውጥን አላቸው። ትራምፕ ጉዟቸውን በድል ጀምረውታል እየተባለላቸው ይገኛል። ፕሬዚዳንት ዶናልድ ትራምፕ በድል ጀምረዋል የተባለው በታይላንድና በካምቦዲያ መካከል የሰላም ስምምነት ላይ ተገኝተው ጎን ለጎን በማፈራረማቸው ነው። በኳላ ላምፖር ማሌዥያ ማለት ነው። ታዲያ ፕሬዝዳንት ዶናልድ ትራምፕ እዚህ መድረክ ላይ ረዥሙን ንግግር አድርገውታል። ከረዥሙ ንግግር ውስጥ ደግሞ እኔ ያደረግኩት ነው ሀሳብ የበዛበት ሆኗል። ረዥም ንግግር ረዥም፣ እኔ ያደረግኩት ሀሳብ ይሄኛው አጋጣሚ ፕሬዝዳንት ዶናልድ ትራምፕ ምን እንደፈለጉና በምን አቅጣጫ እየተንቀሳቀሱ እንደሆነ ለመገመት አያዳግትም ተብሏል። ይሄኛው ሁኔታ ሌላ ትርጓሜ ሊሰጡ አይገባም። ፕሬዚዳንት ዶናልድ ትራምፕ በእርግጠም በታይላ ታይላንድና በካምቦዲያ መካከል ጦርነትን አስቁመዋል የሚል ስም እንዲሰጣቸው አድርጓል። በደቡብ ምስራቅ ኤዥያዎቹ ታሪካዊ ስምምነት በሚል ዶናልድ ትራምፕ ሀሳብ ቢሰጡም ግን ኤዥያ ደረሱ ብቻ በቂ ስማቸው ሊሆን ይችላል ተብሏል። ምንም እንኳን ታይላንድና ካምቦዲያ አሜሪካ ጣልቃ ባገባባቸው ውጥረታቸውን ላይቀጥሉበት አይችሉም ነበረም። ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት ጉዳዮችን በተለይም ታይላንድና ካምቦዲያ የሰላም ስምምነት ሲያደርጉ እሳቸውን ለምን ጠበቋቸው የሚል ጥያቄ ይነሳል። ትራምፕ በተለያየ አጋጣሚ እንደዚሁ ሂደቶችን በመከተል የራሳቸውን ሁኔታ የመፍጠርና አሁን ያለምን የሰላም ሽልማት ኖቤልም ማለት ነው ወሰዱ ጥናቸው አንድ አካል በማድረጋቸው ያደረጉት ነው በሚል ስማቸው በበጎም ይሁን በክፉ ይነሳል። በእርግጥ ዶናልድ ትራምፕ የሰላምን ሽልማት ለመውሰድ አሁን አጋጣሚዎችን ሁሉ ወደ ራሳቸው የሚያደርጉበት የፖለቲካ ግርግር ተፈጥሮላቸው ጠብቋል። ምክንያቱም በመካከለኛው ምስራቅ ያለውን የእስራኤልና የሐማስን ጦርነት ካስቆሙ፣ የሩሲያ ና የዩክሬን ጦርነት እንደዚዋ ካስቆሙ፣ በሌላም ደግሞ በተለያዩ ቀጠናዎች ያለውን ውጥረት ካረጋጉ የኖቤል የሰላም ሽልማት ሊወስዱ ይችላሉ። ምክንያቱም የራሳቸው የቀድሞ ፕሬዚዳንት ጆ ባይደን ፈጥረዋት የሄዱት ዓለም እንደዚህ አይነቱን ለአስተራቂነት ሚና ላይ ብሎ ለሚያስብ መሪ መንገድ የከፈተ በመሆኑ ጦርነት ካለ መቼስ አደራዳሪ አለ የሚለውን ግምት ውስጥ ለሚያስገቡት ማለት ነው። ፕሬዚዳንት ዶናልድ ትራምፕ የተለያዩ ሀሳቦችን ከመስጠታቸውን በሻገር ለምን ይህን አደረጉ? የኖቤል የሰላም ሽልማትን ብቻ ነው ወይ ሀሳባቸው ከተባለ አዎ ያስብላል። ግን ደግሞ እሳቸው የተለያዩ ሀሳቦችን ንጹሐንን፣ ህጻናትን፣ ሴቶችን ለመታደግ ይላሉ። እሳቸው ይህን ይበሉ እንጂ አሁንም ደጋግሞ የሚያነሷት የዓለም የሰላም የኖቤል ሽልማትን ነው። ትራምፕ ይህን ባሉበት አጋጣሚ አለማችን ውጥረት ውስጥ ባለችበት ሰዓት የምን ሰላም የአሜሪካ መሪ ያገኛል የሚል ጥያቄም ይነሳባቸዋል። ታዲያ ትራምፕ ደጋግሞ ይናገራሉ። በስኮትላንድ ሆኜ እንደዚሁም በጎልፍ ጨዋታ ላይም ነበርኩኝ ወይም ደግሞ እየተዝናናው እንኳን ሲሆን የታይላንድና የካምቦዲያ ጦርነት ተቀሰቀሰ ሲሉኝ ረዥሙን ጊዜን ይህን ጉዳይ ከመፍታት አንጻር አሳለፍኩት በሚል ሀሳባቸውን ሰጥተዋል። ትራምፕ በእርግጥ ስማቸውን ከፍ ለማድረግ በዚህ መድረክ ላይ ሞክረዋል። እንዴት እንዳስቆሙትና በምን መንገድ እንዳስቆሙት ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ተናግረዋል። ግን ደግሞ ትራምፕ ይሄኛውን ጉዳይ እውነትም ከተለያዩ አቅጣጫዎች አይተውት ነው ወይ ወይስ አይደለም ጊዜ ይፍታ ሆኗል፣ ጉዳዩ ትራምፕ አሉ በስምንት ወራት ውስጥ ስምንት ጦርነትን አስቁሜያለሁ ይላሉ። ያ ማለት በአንድ ወር አንድ ጦርነትን አስቁም ያለው የሚል ሂሳባዊ ስሌት ወይም ደግሞ የጦርነት አስቁም ያለው ስሌታቸው ነው። ግን የትኛውን ከተባለ ሁሉም ጥያቄ ውስጥ የሚገባ ነው። ምናልባትም የታይላንድና የካምቦዲያን ካላሉ በስተቀር አብዛኛው ምንም እንኳን እጃቸው አለበት ቢባልም ተቀባይነቱ ያን ያህል ነው። በህንድና በፓኪስታን መካከል የነበረውን ጦርነት ትራምፕ በተደጋ ተደጋጋሚ እኔ ነኝ አስቆምኩት ይላሉ። ግን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ትራምፕ ይኑርበት አይኑርበት አላቅም ብለዋል። ከዚያ ደግሞ ጉዳዩ ይሻገራል። የጋዛው ጦርነት ቆሟል ከተባለ አሁንም አልቆመም። ይህን አስቆም ያለው ማለት ይችላሉ ወይ አይችሉም። እንደዚሁ እንደሚታወቀው ደግሞ የሩሲያና ዩክሬን ጦርነት በእርግጥ እሳቸውም አይሉትም አሁን ማስቆም አልቻሉም። በሌላ በኩል ደግሞ ኢትዮጵያና ግብጽ ሊዋጉ ነበረ እኔ ነኝ አስቆምኩት ይላሉ። እውነት ሊዋጉ ነበር ወይ የሚያውቁት ራሳቸው ፕሬዝዳንት ዶናልድ ትራምፕ ካልሆነ በስተቀር የግብጽ ፖለቲከኞች ኢትዮጵያ ላይ ዲፕሎማሲያዊ ጫናና ዛቻ ካልሆነ በስተቀር ጦር የመምዘዝ አቅሙን ፍላጎትም የላቸውም። ምክንያቱም በታሪክ ካንዴ አይሉ ሁለት ሶስቴ ተቀጥተዋልና፣ የሰላም ሰውነኝ ይላሉ ፕሬዚዳንት ዶናልድ ትራምፕ። የሰላም ሰውነኝ ባሉበት አጋጣሚ ደግሞ ከሰላም ባሻገር፣ ከጦርነት ባሻገር ስለ ንግድ ጉዳዮች ትኩረት አድርጌ ይሰራለሁ፣ አሜሪካንም በድጋሚ ታላቅ አድርጋታለሁ የሚል ፖለቲካዊ ቁርጠኝነቱ ያላቸው ፕሬዝዳንት ሆነዋል። ከቻይናው ሺ ጂንፒንግ ጋር የሚያደርጉት ውይይት በዚሁ በደብ ኮሪያ ተጠባቂ ያደርገዋል። ግን ደግሞ ከቻይናው ሺ ጋር ሲነጋገሩ መፍትሄ ያመጣሉ የሚል ተስፋ የተጣለባቸው ሀሳቦች እየወጡ ነው። በማሌዥያ የተደረገው ድርድር ጥሩ ውጤት ያመጣ በመሆኑ ትራምፕና ሺ ደግሞ ትልቅ ሚና ያለው ወይንም ደግሞ የዓለምን የንግድ ስርዓት ሊታደግ የሚችል ስምምነት ላይ ይደርሳሉ የሚል ተስፋ ተጥሎባቸዋል። በእርግጥ የታይዋንን ጉዳይ ፕሬዝዳንት ዶናልድ ትራምፕ ችላ ለማለት ሞክረዋል። የታይዋን ጉዳይ ከተነሳ ሺ ጂንፒንግ እጃቸውን አጣጥፎ እንደማይቀመጡ ሲያጋጡ ይታወቃል። ና ትራምፕ ቢሆን ትራምፕ ቢሆን ችላ ለማለት ሞክረዋል። የታይዋን ጉዳይ ሲነሳ በ1949 በፈረንጆቹ አቆጣጠር በኢትዮጵያ አቆጣጠር በ1941 ማኦች ና ቻያንካይ ሼክ የሚባለው እንደዚሁም የቴፒ ሀይሎች ጦርነት ውስጥ ገብተው ኮሚኒስቶቹ ጭምር እንደዚሁ አደጋ ፈጥረው ሄዱ። ቻይናም ለሁለት ተከፈለች፣ የታይዋንና የራሷ ዋናዋ ቻይና ማለት ነው። ቻርድ ኒክሰን 1972 ላይ ቻይናን ሲጎበኙ ጉዳዮች እንደተቀየሩት ሁሉ ትራምፕም በንግድ ስምምነት አማካኝነት የታይዋንን ጉዳይ ጫና ውስጥ ሊያስገቡት ይችላሉ የሚል ስጋት ያለባቸው ኤዥያ ፓስፊክ ተንታኞችም አሉ። 1979 ላይ ዋን ቻይና ፖሊሲ አንድ ቻይና ፖሊሲ ያ ማለት የምናውቀው አንድ ቻይና ነው። ታይዋን ግን ግዛት ናት። በተለያየ አጋጣሚ ግን ወታደራዊ ድጋፍ እናደርግላታለን የሚለውን ስምምነት በግልጽ ያስቀመጠ ነው። ይህ ማለት ፕሬዚዳንት ዶናልድ ትራምፕ ና ሺ ጂንፒንግ ንግድ ጦርነት ውስጥ አልገቡም፣ በታሪፍ አልተነታረኩም፣ በስለላ ችግር ውስጥ አልገቡም፣ በቴክኖሎጂ አልተፈታ ተኑም በሆንግ ኮንግ ጉዳይ ላይ ጥያቄ አላነሱም። በመንግስታቱ ድርጅት የጸጥታው ምክር ቤት አምስቱ ቋሚዎቹ ላይ አልተከራከሩም ማለት አይደለም ግን፣ ፖለቲካ ይህ ስለሆነ ምናልባትም ሺና ትራምፕ መፍትሄ ያመጣሉ ተብሎ ይታሰባል። በዛው አጋጣሚ ደግሞ የሰሜን ኮሪያን ፕሬዚደንት ኪም ጆንግ ኡንን ለማግኘት እጃችንን ዘርግተን እንቀበላቸዋለን በሚል ሀሳብ ሰጥተዋል። ፕሬዚደንት ዶናልድ ትራምፕ ግን የሰሜን ኮሪያው መሪ ኪም ጆንግ ኡን እንደዚህ አይነቱን ሂደት ላይከተሉት እንደሚችሉ ሳይታለም የተፈታ ነው የሚሆነው። አይታወቀም። ትራምፕ ደፋር ናቸው። ፒዮንግያንግ ባይገቡ እንኳን ሰሜን ኮሪያ ብቅ ብለው ወይም ደግሞ ድንበር አካባቢ ቆመው ከኪም ጆንጉን ጋር ሊገናኙ ይችላሉ የሚል ተስፋም ተጥሏል። ምክንያቱም ከዚህ ቀደም ለሶስት ጊዜ ያህል በተለያዩ ሁኔታዎችና አጋጣሚዎች አግኝተዋቸዋልና ፕሬዚዳንት ዶናልድ ትራምፕ ፕሬዚዳንት ዶናልድ ትራምፕ በኤዥያ ፖለቲካ ላይ ትልቅ ስራ ሰርተው ይመለሳሉ ከሚባልባቸው አጋጣሚ ውስጥ ከሚባልባቸው አጋጣሚዎች ውስጥ የቻይናውን ፕሬዚዳንት ሺጂንፒንግን አግኝተው የሚያደርጓቸው የዓለም የንግድ ስርዓትና የንግድ ጦርነትን የማስቆም ሂደት እንደሆነ ይነገራል። ከዛ ውጭም ደግሞ ኪም ጆንጉንን በዚሁ ሁኔታ ለማናገር የሚሄዱበት ርቀት በጎ ሊሆን ይችላል ተብሏል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ በማሌዥያ ተቃውሞ ገጥሟቸዋል። አክቲቪስቶች ወይም ደግሞ ሕዝቡን ማለት ይቻላል በማሌዥያ የፍልስ ፍልስጤምና እስራኤልን ጦርነት ለምን አላስቆሙም የሚል ተቃውሞ ገጥሟቸዋል። ይህ ደግሞ ፕሬዚዳንት ዶናልድ ትራምፕ በራሳቸው መንገድ የፈቱትን ዓለም ጭፍን ሊያደርጉባቸው ነው የሚል ሀሳብ ደግሞ ደጋፊዎቻቸው ያነሱላቸዋል። ከቻይና ጋር የንግድ ጦርነት ውስጥ ባሉበት ሁኔታ ፍሬምወርክ ወይም ደግሞ ማዕቀፍ አዘጋጅተው ለበጎ ምልከታ ወደ ደቡብ ኮሪያ የሚያቀኑበትን እድል ፈጥረዋል። ከቪየትናም ጋርም መልካም የሚባል ስምምነት አድርገዋል። ከፕሬዝዳንት ዶናልድ ትራምፕ ባሻገር በዛ መድረክ ላይ ሊደምቁ የሚችሉ የአለማችን መሪዎች አሉ። ራሳቸው ፕሬዚዳንት ሺ ጂንፒንግ፣ ከዛም ደግሞ እንደዚሁ የብራዚሉ ፕሬዚዳንት ኢናሲዮ ሉላ ዳሲልቫም ሊሆኑ ይችላሉ። ምክንያቱም እዛ ቦታ ላይ ቀደም ሲል ያ ማለት በመንግስታቱ ድርጅት ጠቅላላ ጉባኤ ዩኤን ጄ ላይ ኒውዮርክ ላይ ፕሬዚዳንት ዶናልድ ትራምፕን እንደ ታላቅ አገር መሪ ያድርጎት በሚል መሸንቆጣቸው ጉዳዩን በዚህ ልክ ዓለም እንድታየው ያደርገዋል። ለዚህም ነው ደግሞ አንዳንድ የፖለቲካ ሂደቶችን መፍትሄ ለማምጣት እድሉ አለ እየተባለ የሚገኘው የቻይናው ፕሬዚዳንት ሺጂንፒንግ የሩሲያና የዩክሬንን ጦርነት መቋጫ ያበጁለታል የሚል ተስፋም ጥለዋል ራሳቸው ትራምፕ። ስለዚህ ጉዳዩ መልካም ሆኖ ሊጠናቀቅ እንደሚችል ሳይታለም የተፈታ ነው እየተባለ ቢገኝም፣ አንዳንድ አጋጣሚዎች ግን የሚያሳዩት አሁንም ሁኔታዎችን በተለያየ መንገድና አቅጣጫ ማየት የሚችሉ የዓለማችን መሪዎች ከሌሉ በስተቀር እጅግ አስቸጋሪ ጊዜ ይመጣ እንደሚችል ነው።